ሰላም ሰላም፣ ጤና ይስጥልን ውደጋት ሚዲያ ቤተሰቦች ዕለተ ሐሙስ ሚያዝያ 2፣ 2017 በኢትዮጵያ የዘመን አቆጣጠር አፕሪል 10፣ 2025 በጎርጎሳውያን የዘመን አቆጣጠር የጋት ውሎ አጫጭር መረጃዎችን ይዤ ወደ እናንተ መጥቻለሁኝ። ዘወትር እንደምታደርጉት ላይክ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። ጋት ሚዲያን ደግፉ። በሱፐር ታንክስ፣ በጊፍት በተለያየ መንገድ እየደገፋችሁ ላላችሁ ደግሞ እጅግ እጅግ በጣም አድርግ አመሰግናለሁኝ። በዚህ በጋት ውሎ አጫጭር መረጃዎቻችን ትናንት ምሽት የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ከቢቢሲ ፎከስ ኦን አፍሪካ ቆይታ ነበራቸው፣ አጭር ቆይታ። በዛ ቆይታቸው ምን ምን ነጥቦችን አነሱ? የሚለውን ወደ እናንተ ሀሳብ አደርሳቸዋለሁኝ። ከዛ ባለፈ ምናልባት በሶማሊያ ፖለቲካ፣ በዚሁ ለመጨረስ የሶማሊያ ፖለቲካ ከአልሸባብ ጋር የሚደረገው ፍልሚያ እንደቀጠለ ነው። በተለይ በሚድል ሸበሌ በሚባለው የሄር ሸበሌን ግዛት በያዘው አካባቢ ማለት ነው በዛ ያመለጡ የዚህ የማረሚያ ቤት ፖሊሶችን ቁጥራቸው ወደ መቶ የሚደርስ ከጦር ግንባር የሸሹ ደግሞ ሲሸሹ ደግሞ የጦር መሳሪያቸውን በመሸጥ ለአልሸባብ የሸሹ አባላትን መንግስት መያዙን መልስ ወደ ጦር ግንባር እንደሚልካቸውም አሳውቋል። አንከን ፊርምድ ነው የተረጋገጠ አይደለም። ነገር ግን የአሜሪካ መንግስት ሶማሊያ ውስጥ ባለው የጸረ የጸረ አልሸባብ ትግል ውስጥ ምን አይነት ሚና ይኖረው በሚባለው የአሜሪካ ውስጥ ባለው የስቴት ዲፓርትመንት ውስጥ ክፍፍል መፈጠሩን የጋርዌ ኦንላይን በጣም ፋርዘር ያስፈልጋል፣ ኮንፊርም ማድረግ ነገር ግን እሱ ይዞት የወጣው መረጃ የሚያሳየው ምንድን ነው? በጣም በከፍተኛ ደረጃ መከፋፈል እንዳለ ኢቭን በአሜሪካ ስቴት ዲፓርትመንት በአሁኑ ሰዓት ያለውን ሶማሊያ ውስጥ ያለውን የሰላም ሁኔታ በማየት ኤምባሲ ዘግቶ ለመውጣት እቅድ እንዳለ እያሳየ ነው ያለው። ለምሳሌ ትራምፕ ትራምፕ ቲም ዲቫይድድ ኦቨር ፊውቸር ኦፍ ዩስ ካውንተር ቴሪዝም ኦፕሬሽን ኢን ሶማሊያ ብሎ ሰም ስቴት ዲፓርትመንት ኦፊሻልስ ሃቭ ፕሮፖዝድ ዘ ኤምባሲን ሞቃዲሾ ዘ ሶማሌ ካፒታል አዘ ፕሪኬሽን አፍተር ሬሰንት ጌይንስ ባይ አልሸባብ ሚሊታንትስ ይላል። የአልሸባብ ሚሊታንት አጠቃላይ እንደ ጦርነቱ ወይም ግንባሮችን ባያሸንፍም ሞቃዲሾ ውስጥ እዚህም እዛም ለምሳሌ በባለፈው የጣሊያን ኤምባሲ ላይ ጥቃት ፈጽመዋል። በጣም ዴንስሊ ይሄ ኤምባሲዎች የፖለቲካል ኮሚኒቲ ባለበት አካባቢም የሞርታር እና የተጠመዱ ፈንጆችን በመጠቀም ጉዳት እያደረሱ በመሆኑ እንዲያውም ምንድን ነው የሚለው ጋርዌ ኦንላይን በቅርቡ በጦር ግንባሮች አልሸባብ ድል እየተቀዳጀ ስለመጣ ሁሉ ይላል። ያው እንግዲህ የውጭ ሚዲያዎችን ከኢትዮጵያ ነባራዊ ሁኔታ የምታስታውሱት ነው። ያው የራሳቸው የፖለቲካል ኢንተረት ስላላቸው ለጥቅማቸው ለፍላጎታቸው ሲሉ የተለያዩ ይላል። ለምሳሌ አዲስ አበባ 360 ዲግሪ ተከባለች የሚለውን የዜና ዘገባ የምንረሳ አይደለንም። ከራሳችን ተምረን የሌሎች ሀገራት ሚዲያቸውን እንዴት ነው ዲዛይን የሚያደርጉት የሚለውን መማራችን አስፈላጊ መሆኑን ለማሳየት ነው። ምናልባት ከሚዲያዎች ሰው ምንድነው፣ ዲፓርትመንት ኦሻልስ ፕሮፖ ስት አሜሪካን ፐርሶኔል አሪሽን አኮርዲንግ ኦል ሚርዝኢንተር ሬሽን ይሄ ኒውዮርክ ታይምስ እሱን ጠቅሶ ያወጠዋለ። እንግዲህ አሁንም ደግሞዋለሁኝ የውጭ ሚዲያ የሚሰሩት ፕሮፓጋንዳ ከሀገራቸው ብሔራዊ ጥቅም ከህዝቡ ፍላጎት ሪጅም ኢንተረስት የለም እያልኩለነው። ነገር ግን የሀገራቸውን ሰርቫይቫል በህዝባቸው አንድነት ሕልውና፣ በተቋማቶቻቸው ግስጋሴ ላይ ወይም እድገት ላይ አደጋን የሚዳርግ ዘገባ የሚሰሩ አይደሉም። እንዲ መከላከያ ይህን የመሰለ አደረጃጀት አለው እነ ከሌ እንዲ ናቸው ከሌ የዚህ ምድብ ኃላፊ የሆነ ምናምን ብሎ ሚስጥር በአደባባይ የሚረጩ ምናምን አይደሉም። ኤኒዌይስ በሶማሊያ ጉዳይ ያለው ይሄ ነው። እንግዲህ ዩኤስ ኢምባሲ ሞቃዲሾ ብሎ ለመዝጋት እያሰቡ እንደሆነ እንግዲህ ይሄ መረጃ እየወጣ ነው። ሌላው ምናልባት በተመሳሳይ ትናንት ተከታትላችኋል ብዬ የማምነው አሜሪካ በሌሎች ሀገራት ላይ ጥላው የነበረውን ኦልሞስት ከመቶ ኒር ቱ ሀንድረድ ካንትሪ ላይ ከሚኒመም ትሬሽሆልድ ከ10 ፐርሰንት እስከ ቻይና ላይ ሲደርስ 54 ፐርሰንት የሚደርስ በነ ቬትናም ቪየትናም፣ 46 ህንድ ላይ 26 ሳውዝ ኮሪያ 25 ታይዋን ላይ 32 ቻይና 54 ሳውዝ አፍሪካ ወደ 30 በኋላ ወደ 47 አካባቢ ይደርሳል የተባለው እነዚህን በሙሉ ለዘጠና ቀን ካስቆመ በኋላ ፕሬዚደንቱ በቀደመው በሚኒመም ትሬሽሆልድ በ10 ፐርሰንት እንዲቀጥል የሚል ዳይሬክቲቭ ካወጣ በኋላ ከቻይና ጋር ግን ተጨማሪ የ125 ፐርሰንት ታክስ ተጥሎበታል ማለት ነው። ቻይና ታሪፍ ታክስ፣ ይሄ ልክ የ125 ፐርሰንት ታሪፍ ታክስ ቻይና ላይ ሲጣል እና በሌሎች ሀገራት ላይ ተጥሎ የነበረው የዘጠና ቀን ታሪፍ መነሳቱ ለዘጠና ቀን ወደ 10 ፐርሰንት በሆኑ ተከትሎ ትናንት ምሽቱን የአሜሪካ ስቶክ ማርኬት በከፍተኛ ደረጃ አንሰራርቶ ኢን ትሪሊየን ዶላር ኦልሞስት ወደ ስድስት ሰባት ትሪሊየን ዶላር ያተረፈበት የቻይና ስቶክ ማርኬት ደግሞ የወደቀበት። ያ ለምንድነው የወደቀ የቻይና ስቶክ ማርኬት? ትልቁ የቻይና ገበያ አሜሪካ ነው። አይ ቲንክ አሜሪካም ዳይቨርት እንዳይደረግ ሌሎች ሀገራትም እንዳያብሩባት እንዳይተባበሩ ከቻይና ጎን እንዳይሆኑ ነጥሎ ዋናውን ጠላት ብቻ የመቅጠም ስትራቴጂ ነው እየተከተሉ ያሉት። ለምሳሌ ትናንት ከትናንት በስቲያ ያብያቸው ነበር። ካናዳ በጣም ይፈልገው ነበረ የቻይና እና የአሜሪካን ፍጥጫ ተሪፍ ዋር። ካናዳ አንደኛ ምርቱን ወደ ቻይና ለመሸጥ በጣም ከፍተኛ የሆነ የግብርና ምርት ከአሜሪካ ትገዛለች ቻይና ሰው ያንን የግብርና ምርት ቻይና ከቆረጠችው ከካናዳ ለመሸጥ በመልሱ ደግሞ ኤሌክትሮኒክስ እና ሌሎች ምርቶችን ቺፕሶችን የሰሚኮንዳክተርን ጨምሮ ከቻይና ለመግዛት ይህን ተስፋ ያደርጉ ነበረ ማለት ነው። እንግዲህ ይሄ የተቋረጠበት ሁኔታ ነው ያለው። ምንድን ነው የሚያመጣው፣ ማንን ነው በዘላቂነት የሚጎዳው ስንል ደፍነትሪ በዘላቂነት የሚጎዳው የቻይና ኢኮኖሚ ነው። አሁን ብዙ ዳታዎችን ብታዩ 70% 80% ዋልመርት ለምሳሌ ብታዩ እስከ ሰባ ፐርሰንት የሚሆኑ ዋልመርት ስቶክ ውስጥ ከተደረደሩት ውስጥ የፍጆታ ዕቃ ይሁን የጽዳት ዕቃ ይሁን ዋትኤቨር ሰባ ፐርሰንቱ ከቻይና ነው የሚመጣው። ነገር ግን ራሱ የቻይና ኢኮኖሚ ደግሞ ማይግሬት ባደረጉ በአብዛኛው ግዙፍ የሚባሉ ካፒታሎች ማሽነሪዎች፣ ማንፋክቸሪንግ ካምፓኒዎች፣ ርካሽ የሰው ጉልበትን ለመጠቀም ችፕ ሌበር ፎርስ፣ የታክስ ኢቬዥን አነስተኛ ግብር ለመክፈል ለሪፖርትም ኢቭን ካምፓኒ ለምሳሌ ቻይና ካምፓኒ ካለህ ኤክስ የሚባል ካምፓኒ፣ አሜሪካ ሌላ ካምፓኒ ካለህ ሁለቱ ካምፓኒ ሪፖርት ስታደርግ የቻይናው መቶ ሚሊዮን እንደከሰር አድርገህ ወይ አምስት መቶ ሚሊዮን ያው በቢሊዮን እንደከሰር አድርገህ ታክስ እንዳትከፍል የምታደረግበት ይሄ ይታወቃል። ይሄ ከፔውር ላይ ከአካዳሚክሱ ባለፈው ይታወቃል። ካፒታሊስቶች ያውቁታል። ስለዚህ ብሎ ብሎ እነዚህ ካምፓኒዎች የመጨረሻ የቻይና ኢኮኖሚ ጠንካራ ጠንካራ ቢሆንም የቻይና ኢኮኖሚ ከንሲሁም የሚያደርግ ሶሳይቲ አልፈጠረም በአጠቃላይ ኢኮኖሚያቸው ኤክስፖርት ኢኮኖሚ ነው። ስለዚህ ባለው ምቹነት ሌሎች ለምሳሌ ከሌሎች ሀገራት በሚገኝ ካፒታልን ለአንድ ዓመት ወይ ለስድስት ወር ዋቴቨር ማክሲመም አንድ ዓመት ሁለት ዓመት ሊቸገር ይችል ይሆናል። ነገር ግን መልሶ አሁን አንዳንድ ሞክ የሚያደርጉ ቀልዶች ታያላቸው። ለምሳሌ ቻይና ምንድነው አሜሪካውያን ከዚህ በኋላ የትረምፕ ፖሊሲ ሊያመጣ የሚችለው ብለው ጫማ ሲያመርቱ የሆነ ስልክ ነገር ሲገጣጠሙ ምናምን፣ ያ እኮ ያ ስልክ እኮ መስራት ወይ ጫማ ማምረት እኮ ቻይና ውስጥ ለሚሊዮኖች ስራ ዕድል ፈጥሯል። ያ የስራ ዕድል ተመልሶ ወደ አሜሪካ ቢመጣል ለምሳሌ ናይክ፣ ፑማ፣ ምናምን የፈረንሳይ የአሜሪካ ድርጅቶች ናቸው። ያው ናይክ እና አዲዳስ የአሜሪካ ድርጅቶች ናቸው፣ ግን ኦፊሳቸው ርካሽ ሰው ጉልበት ለመጠቀም ሌቨር ኢንተንሲቭ ስለሆነ የታክስን ጉዳይ ስላለ ደግሞ ትሪትመንትም ስላለ ከመንግስት የሚገኝ ቻይና ነው ያሉት። ያ ተመልሶ ቢመጣ ልክ ነው ጫማ ሰው ሊሰራ ይችላል ወይ የሆነ ነገር ሴሚ ኮንዳክተሮች ጋር እያያችሁ ነው ብዬ ነው ሞክስ ያደርጉ ለምሳሌ ጄ ዲቫንስ የሆነ ነገር ሲሰራ ወይ ሄግ እና ያ ትልቅ የስራ እድል የሚፈጥር ነው። ሌላ ምናልባት አሁን እንደ አዲስ ዲቨሎፕመንት እየሆነ ያለው እንግዲህ በራሽያ ዩክሬን ጦርነት ሰሜን ኮሪያውያን እየተሳተፉ ነው። ኢን ታውዘንድስ የሚል ነበር። አዳዲስ ምናልባት ከሁለት ቀን ጀምሮ እየታየ ያለው የዩክሬን እስከ መቶ ሃምሳ የሚሆኑ የቻይና ወታደሮች ወይ መርስነሪ ሊባሉ ይችላሉ እየተዋጉ ነው ከራሺያ ጎን ሁነው ነው ፣ ሁለት የተማረኩ ይያሉ የሚል ሪፖርት አለ። እስካሁን እንግዲህ የቻይናን መልስ ማየት አልተቻለም። በነገራችን ላይ በተመሳሳይ የቱርክ ወታደሮች ከሶማሊያ ጎን ሁነው አልሸባብን እየተዋጉ እየታየ ያለበት ሁኔታ ነው ያለው። ወደ ተነሳውበት የመጀመሪያው የአቶ ጌታቸው ረዳ በቢቢሲ ፎከስ ኦን አፍሪካ ባደረጉት እንግዲህ አጠቃላይ በባለፉት ሁለት ዓመታት የነበረውን ሁኔታ ዳስሰዋል ለባለፉት ሁለት ዓመታት የፕሪቶሪያን የሰላም ስምምነት ለማስተግበር ቅድሚያ ትኩረት ተሰጥቶ ሲሰራ እንደነበረ፣ ነገር ግን በውስጥ በተከፈለ ክፍፍል በተፈጠረ መገፋፋት የታሰበውን ያህል መሄድ እንዳልተቻለ፣ በዛ ውስጥም አቶ ታደሰ ወረደ የጊዜያዊ አስተዳደሩ አባልና የእኔ ምክትል ቢሆኑም አዲስ አይደሉም ለባለፉት ሁለት ዓመታት የእኔ ምክትል ቢሆኑም ለደረሰው ላልተፈጸመው ወይንም የጊዜያዊ አስተዳደር በእኔ አመራር ውስጥ ለነበረው ድክመት ተጠያቂ ናቸው። እንዲያውም የቅድሚያ ቅድሚያውን ትልቁን ተጠያቂነት የሚወስዱት እሳቸው ናቸው። ጸጥታ ማስከበር ነበረባቸው። የማህተም መንጠቅ ከሕገ ወጥ የሆነ አሰራር ሲታይ የሰራዊቱ አዛዥ ሆነው እያለ ነገር ግን በድምፅ ያልተመረጠ ልዩ የሆነ ውክልና የሌለው ፓርቲ ወይ አንጃ ነው የሚወልጥሳቸው። ፋክሽኑ ሰራዊት አዝዛለው ሲል ከእኔም ጋ የመሆን ከዛም ጋ የመሆን ነበር። ይሄ ምንድን ነው? ደብል ስትንደርድ ነው የነበረው። ታደሰ ወረደ እኔን ውሳኔ አይቀበልም ነበር። እኔም ባለማንሳቴ ባለማንሳቴ ጭምር ተጠያቂነት ካለ መጠየቅ እችላለሁኝ ጥፋቴን። ነገር ግን የትግራይ ኢንትሪም አድሚኒስትሬሽን ወይም የትግራይ ጊዜያዊ አስተዳደር የፕሪቶሪያን ስምነት መተግበር፣ ዲዲያሩን ማፋጠን፣ የተፈናቃዮችን ወደ ቀያቸው መመለስ፣ የተቋረጡ የፌዴራል አገልግሎቶችን መመለስ፣ መሰረተ ልማትን የወደሙ ወይም የፈራረሱ መሰረተ ልማትን መጠገን፣ ወደ ቀደመው ሕይወት፣ ወደ ትምህርት የጤና ሽፋንን ለማሳደግ ወደ ቀደመው ለመመለስ ጥረት ተደርጓል። ነገር ግን ያኮረፉ ስልጣናችን ተነጥቋል ብለው የመወሰን አቅማችን ተነጥቋል ብለው ያኮረፉ የአንጃው አባላት መሰናክል እንደነበሩ፣ በተመሳሳይ ከሻቢያ ጋር ባለው ግንኙነትን በተመለከተ ቢቢሲ ፎከስ ኦን አፍሪካ ጋዜጠኛ ጠይቋቸው ነበረ። ምንድን ያሉት? ስም እንድነግርህ አትጠብቅ፣ ስም አልነግርህም። ነገር ግን በጊዜያዊ አስተዳደሩ ውስጥም ያሉ ሊሆኑ ይችላሉ በአንጃው ውስጥም ያሉ ሊሆኑ ይችላሉ። ያኮረፉ ስልጣናችንን ማስመለስ እንችላለን ብለው ከሻቢያ ጋር ግንኙነት ተፈጥሮ ነበር የሚል ነገር አንስተዋል። ከዛ ባለፈ አሁንም ቢሆን ለትግራይ ሕዝብ ጥቅም መብት፣ መረጋገጥ ትግሌን እቀጥላለሁኝ፣ ድጋፍ አድርጋለሁኝ የሚል ነገር ነው ያቀረቡት። ከታደሰ ወረደ አዲስ ነገር ትጠብቃለህ አይነት የሚል ይዘት ያለውን ጥያቄ ቀርቦላቸው ነበር። ታደሰ ወረደ አስቀድሜ እንዳልኳቸው አዲስ ሰው አይደለም፣ አዲስ ፊት አይደለም። በትክክል ወስኖ ቆርጦ መስራት ከቻለ ምን አማራጭ ያለው ለነገሩ ከቻለ ውጤት ሊያመጣ ይችላል። እንግዲህ እሱን አብረን የምናየው ይሆናል። አሁንም ቢሆን የጊዜያዊ አስተዳደሩ የፕሪቶሪያ ስምነት ሳይሸራረፍ እንዲተገበር ዲዲአርን ማፋጠን ይሄ ዲሞቢላይዝ ማድረግ ዲሰር ማድረግ ጦር መሳሪያ ማስፈታት ወደ ቀደመ ሕይወታቸው መመለስ ሪኢንተግሬሽን፣ ሪኢንሰርሽን እና የሀገር ውስጥ ተፈናቃዮችን ማስመለስ፣ አመራሩ የጋራ ግብ የጋራ የትኩረት አቅጣጫ ይዞ ለትግራይ ሕዝብ እንዲሰራ ማድረግ። እነዚህ ናቸው የትኩረት አቅጣጫዎች። እነዚህ እንዲሳኩ የጋራ የጋራ ውሳኔ ሰጭነት፣ አንድነት ያስፈልጋል። ይህን ማድረግ ከተቻለ ውጤት ይመጣል የሚል ያስቀምጡት ነገር አለ። ያሉኝ አጫጭር መረጃዎች እነዚህ ናቸው። ተጨማሪ መረጃዎችን እንዲሁም ተጨማሪ ሰፋ ያለ መረጃ የሚያስፈልጋቸውን ይዤ በጋ ትለታዊ እንገናኛለን። አመሰግናለሁ። ታንኪዩ።